እንግዲህ መድብል ብሩኬ የታገተበትን ቦታ ዝናን አስገድዶ፣ ወንጀልህን ዝርግፍ አድርጌ ለፖሊስ አሳልፌ ሳልሰጠው ወንድሜ የታገተበት ቦታ ቀስ ብለህ ውሰደኝ በማለትም እንግዲህ ብሩክ ያለበት ቦታ ዝና እንዲመራው አደረገ። መድብል መድብል በእርግጥ በጉልበት ወይ ገላሃለሁ ወይ ደግሞ የሆነ ነገር አደርጋለሁ ብሎ ሳይሆን ዝናን ያስፈራራው። ወንጀልህን በሙሉ አንተ አንድ ወይም ሁለት ወንጀል አይደለም የምትሰራው። ስለዚህ ወንድሜንም ወጥመድ የከተትከው አንተ ነህ። ያ ሁሉ በመረጃ እያንዳንዱ ነገር እስር ቤት ነኝ ብዬ ተደብቄ አጣርቼ ሁላችሁንም ወንጀላችሁን ፋይል ሁሉ አለኝ። ያንን ዘግዝኬ ጉር ከማደርግህ። ወንድሜን አገትክበት ቦታ ቀጥታ ምራኝ አለው። ዝና የዚህን ጊዜ በጣም ደነገጠ። ዝና የሚያውቀው እሱ የሚሰራውን ወንጀል ማንንም እንደማያቅ ነበረ። ዛሬ ግን ጉዱ በአደባባይ እንደወጣ ሲረዳ በጣም ደነገጠ። እባክህን፣ ሲልም አላቅም ብሎ መግደርደር ጀመረ። ግን ደግሞ መድብል ሊፋታ አልቻለም። እንግዳውስ አንተም ባለማወቅህ ጠብቀኝ፣ እኔም የማደርገውን አሳይሃለሁ አለው። እንግዲህ ዝና አሁን ቀጥታ ብሩኬ ያለበትና የታገተበት ቦታ ወሰደው። ከዛም አሁን መድብል ወንድሙን አስፈታው። ሰላም ውድና የተከበራችሁ የቬኒዳና ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮ እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርቲ ይዘመተናል። እንግዲህ ዛሬ ኢፍራታ ለመድብል ሁሉንም ነገር ነገረችው። ምክንያቱም ከመሀሊት ዝና ጋ ያላትን ወይም ደግሞ ዝና ምን ማድረግ ምን እንደሚያደርግም መሀሊትን አጣርታ መድብል ባዘዛት መሰረት ለመድብል ሁሉንም ነገር ነገረችው። መድብል ውሳኔው ምን ነበረ? ዝናን፣ ወንጀልህን ለፖሊስ አሳልፌ ሰጥቼ አንተን መቀመቅ እከታለሁ። ወንድሜ የት ቦታ እንዳለኝ እንዳለ አሳየይ በማለትም ምራ አለው። ዝና በእርግጥ ዱላም ሆነ ሌላ ነገር አይፈራም፣ የሚፈራው አንድ ነገር ብቻ ነው። ምክንያቱም ብዙ ወንጀል እንደሚሰራ ከታወቀበት በቃ እድሜ ልኩን እስር ቤት እንደሚሟቀቅ ያውቃል። እስር ቤት ለዝና ትልቅ ሲኦል መስሎ ስለሚታየው ይህን ጊዜ በጣም ከመደንገጡ የተነሳ እሺ በቃ እኔ የታገተበትን ቦታ ላሳየ ያገትኩት እኔ አይደለው ግን ደግሞ እንደኔው አይነት ወንጀል የሚሰሩ ባልደረቦች ናቸው አለው። ከዛም ቀጥል፣ አሁን ምንም አይነት ወሬ አልፈልግም በማለትም ሽጉጡን አጥምዶ ዝናን እንደ በግ ነዳው ከኋላ። ዝናም ሰተት ብሎ ብሩክ የታገተበት ቦታ ወሰደው። አሁን ላይ ቅድስት ወደ የት ነው የምትሄደው ምንድን ነው የተፈጠረው አለችው መድብልን መድብልም ምንም አይነት ጥያቄ አትጠይቅኝ ወንድሜን አግቼ እስከምመለስ ምሳሌን ጠብቂያት ለምሳሌ ማንም የላትም እባክሽን ይችን ህጻለሽ አንድ ነገር እንዳደርጉ ሲላትም ቅድስት የሰማችውን ማመናቃታት ምን እያልክ ነው አንተ እንኳ ተረጋጋ የተፈጠረውን ነገር ንገረኝ እባክህን ስትለው ወንድሜ ያለበት በጣም መጥፎ ቦታና ትልቅ ወንጀል ውስጥ ነው ሲላትም፣ የምን ወንጀል ብላ ጥብቅ አርጋ ያዘችው። እሱም ይህን ተነገርኩሽ በቂ ነው፣ ምሳሌ ትምህርት ቤትም እንዳትሄድ አንቺም ከቤት እንዳትወጡ ሲላት፣ ትምህርት ቤትም ለምን አለች ቅድስት። ይህን ከነገርኩሽ በቂ ነው፣ ለመምህራኖቹም ቢሆን እኔ እነግራቸዋለሁ በማለትም ነገራት። ቅድስት በጭንቀት ያዙ ይልቀቁኝ፣ አለች አሁን ዝና መድብልን ከምንም በላይ በጣም ፈርቶት ነበረ። መሀሊትን አንድ ትእዛዝ አዘዛት። እዩልሽ ይሄ መድብል የሚባል ሰውዬ ምን አባቱ ምን ሊሰራ እነ ብሩክ ቤት እንደመጣ ብሩክ ቤት ምን እንደሚካሄድ እንድትነግርኝ እፈልጋለሁ እንድታጣሪልኝ አላት። መሀሊትም ይህን እንኳ ማድረግ አልችልም አለችው። የባንክ ቼክ እጽፍልሻለሁ፣ ሲላት ለብር ስትል ተስማማች። አሁን ይቻላል ሲላት፣ አዎ እሞክራለሁ አለችው። ከዛ በጣም ሳቀባት። ለመሀሊት በጣም የሚጫወትባት አሸንጉሊት ናት። እሷም ችግር የለውም ብላ ተስማምታ መጣች። አሁን ኢፍራታ በሰበቡ ከመሀሌት የምታገኘውን ሙሉ ለሙሉ አገኘች። ከዛም መሀሌት ቀጥታ ኤፍራታ ጋር ሄደች። ኤፍራታም ማሊት ብር እፈልጋለሁ አለቻት። ከዛም ባክሽ ብር አንድ ነገር ስታደርጊ እሰጥሻለሁ አለቻት። ምንድን ነው እሱ? እነ ብሩክ ቤት የሚካሄደውን ነገር፣ መድብል የሚያደርገውን ነገር እንዴት ነግሪኝ ይፈልጋለሁ አጣርተሽ አለች። እንዴ ለምን አለቻት። በቃ ዝና ነው የፈለገው። ቆይ ዝና ለምን ፈለገ? አላቅም መድብልን በጣም ፈርቶታል፣ አለቻት አአ ለምን እንዴት እሱን አላውቅም። እሺ እዩልሽ፣ እኔ እነ መድብል የሚሰሩትን ነገር ለማወቅ ምንም ጊዜ አይፈጅብኝም የራሴ ሰው አለኝ አለቻት። እሺ ግን አንቺም አትደብቂ፣ ንገሪኝ። ባለፈ ዝና የሚያደርገውን የሚሰራውን ነገር ንገሪ ስትላትም ብሩክ ቤቱን ያልሸጠበት ምክንያት ዝና አደንዛዥ እዝ ወደ ታይላንድ ሲሄድ እንዲሰጠው አደረገ። እናም የዝና ሰዎች እናም አሁን ብሩክ ደግሞ ሸውዷቸዋል። ምን አርጎ አለች። የሸወዳቸውማ ብሩክ የዋዝ አይደለም። ዘጠኝ ሚሊዮን ብር ተቀብሎ ከዛም ቤቱን ሳይሸጥም ልጁን አሳክሞ መጣ። ያንንም ይዘህ ሄዳሉትን እዝ እቆሻሻ ጨመረ አየሽ ብልጠቱን አሁን በዛ ወጥመር ሳይገባ አይቀርም አለቻት ይገርማል እንጉድ እኮ ነው አለች ፍራታ መሀሊስ ስትወጣላት የፍራታ ቀጥታ ደወለች ለመድብል እውልክ መድብል አንድ የማዋራህና የተፈጠረ ነገር አለ አለችው ምንድን ነው አላት ውልክ ብሩኬ እዛ ወንጀል ውስጥ የገባው በዝና ምክንያት ነው አለችው። አ እሱን አብረን ቁጭ ብለን የምናወራው ይሆናል በአካል አላት። እሽ መቼ ንገናኝ ስትለውም የሚገናኙበትን ሰዓት ነገራት። ከዛም ተገናኝተው ሁሉንም ነገር ስትነግረው ወንድሙን ከዚህ ወጥመድ ማውጣት እንዳለበት አመነ። ዝና አመነ መድብል ወንድሜን ማ ልደርስለት ይገባል በማለትም ኢፍራትን ጥሏት ሄደ። ሌላው አሁን ቅድስት እየተጨናነቀች እያለቀሰች ትገኛለች። ሉላና መጎስ ደግሞ አሁን ላይ በእርግጥ ዳጣና መጎስ እንዲሁም ደግሞ መድብል ተነጋግረው በዝና ምክንያት ወጥመድ ውስጥ እንደገባ ወስነው ነበረ። አሁን ይበልጥ ደግሞ የፍራታ ነገሩን ግልጽ አደረገችለት ለመድብል። በቃሽ አለ። አሁን መጎስ እሉላ ጋር ሂዶ በጣም ቆዘመ። ምን ሆነሃል? ደብሮሃል? ከፍቶሃል? ምን ሆነሃል አለችው። አውሉ ላይ ከፍቶኛል፣ ደብሮኛል አላት። ለምን እኔ ብጠፋ ብሩኬ አንድ ቀንም ለሰከንድ እንኳ ተኝቶ አያድርም። እኔ ግን ጓደኛዬን፣ አብሮ አደጌን፣ ወንድሜን ትቼ ዝም ብዬ ቁጭ ብያለው እጄን አጣጥፌ አላት። ምንም ማረግ እኳ አችልም። በቃ ግን እመነኝ ይህ ነገር ከዝና የተያያዘ ነው። ዝና ብዙ ነገሮችን የሚሰራ ነው። ገባህ አሁን። ይህን ስለሚሰራ ታይላንድ ሂዶ ልጁን እንደሚያሳክም በደንብ ያውቃል፣ አጥንቷል። ከዛም በሱ ወጥመድ ለነዛ ለሰዎች ነገራቸው። ቤቱን እንዳይሸጥ አደንዛዥ እዙን ይዞ ይሄድ ብሎ ሲነግራቸው እነሱም እሽ ብለው ያንን እዝ ሰጡት። ብሩኬ ደግሞ ጥሎት ሄደ። አሁን ያሸወደን ስላሉ እርግጠኛ ነኝ እሱ ነው ያስያዘው አለች እውነትሽን ነው ይህን እኮ መድብል ላይ አቅም አላት ደግሞ ወንድሙ አለለት ለተቀን የሚደክምለት አንተ አትጨናነቅ እመኔ ምንም አይሆንም ከዝና ውጭ ሌላ ጥላት የለም እንደዚህም ሊያደርገው አይችልም አለችው እሺ ምናልባችም ይሄ ወንጀሉ ተጋልጦ እኔ እናንተ ነፃ የምንኖርበትና ነፃነታችንን አውጀን ሰላማዊ ህይወት የምንመሰረትበት ጊዜ ሊሆን ይችላል። ስለዚህ እመነኝ፣ ትኩረታችሁን እዝና ላይ እንጂ ሌላ ሰው ላይ እንዳታደርጉ። በእርግጥ ማሊት ጋር ይሰራል። ማሊት ምንም የምታውቀው ነገር የለም አለችው። ይህ ይገርማል አለ። አሁን ኢፍራታ ለማሊት ቃል ገብታላታለች። እዛ ዝናም መድብል የሚያደርገውን ነገር በሙሉ እንድትነግራት። ግን ደግሞ ኤፍራታ በጣም ብልጥ ናት። ማህሌት ደግሞ የዋህነች። በተለይ ዝና የሚያሰቃያት ስቃይ ማህሌትም ሆነ ለብር ትታልላለች። ብር በጣም ትወዳለች። የዋህነች፣ ግን ደግሞ ኢፍራታ በጣም እጥፍች ትበልጣታለች። አሁን መድብል ሁሉንም አውቆ ወደ ብሩክ ያቀና። ቻናሉን ሰብስክራይብ እያደረጋችሁ